አጃጄ ከሁለት ወር በኋላ ነው እንደዚህ ድምጿን የሰማሁት። በጣም ደስ ይለኛል። አዎ ምን ነበረ? ለምን ነበረ እንደዚህ እንቢ አለችው? ከዝም በፊት የደረሰባት ምንድን ነው? አዎ ሁለቴ ሞተር ተበትነዋል። ከዛ አይነሳም ነበረ። በቃ ተስፋ በቆረጥኩበት ሰዓት ነው እና አንተ ጋር ይዤ መጣሁት። የሆነ ልጅ ቆጥሞኝ ነው ማለት ለማንኛውም ባዶ ኮንኩ በኋላ ነው እዚህ የመጣሁት። ሁሉንም ነገር ከተስተካከለልኝ በኋላ እኔ ፈጣሪ በሚያውቁም ምንም ብር ሳይኖረኝ ነው፣ በነፃ ነው የእጅም ምንም ምንም ሳይቀበለኝ የተሰራልኝ። ምንም የማይጋነንና ሁሉም ያውቃል። ይህንም ባጃጅ የነካካ ሰውን ምንም ምንም ምንም ያውቃል። ያው የተሰራውን የሰራችሁንም የሰራችሁልኝንም ስራ ታውቃላችሁ። ስለዚህ በጣም ብዙ ወጪ አውጥቼበት ነበረ። አሁን ተስተካክሎልኝ በጣም ደስተኛ ነው። አዎ ሞተር ሁለት ጊዜ ነው የተፈታችው። ሞተር ሁለት ጊዜ ተፈታች። ኤሌክትሪክስ ጊዜ ተፈታል። ኤሌክትሪክ ሁለት ጊዜ እንደዛ ሆነ አልተስተካከለም። እንደዛ ሆነ አልተስተካከለም። ከእኔ ምን ያገኘው ነገር አለ? ምን የረዳው ነገር አለ? እንደሰው ነው ማለት እኔ በግልጽ ልምድ ያለው ሰው በቀላሉ አሁን ይሄ ይሄን ሁሉ ወጪ የሄድኩት በካርብራተር ምክንያት ነው እና የሌላውን ነገር የተበለሻሸውን ነገር ለምሳሌ ዘይት ወደ ላይ አያመጣም ነበረ እና ይሄ ምንድነው? እንትን ተገልብጦ ነበር የታሰረው ያን ሁሉ በአይኔ ያየሁት ነው፣ የማልዋሸ ነገር ነው እና ያ ያ ነገር ተስተካክሎልኛል፣ ካርብራተር መሆኑ ነው በቃ እንደዚህ እንትን ያለ እና በዛ ላይ ደግሞ አቅሜን አይተ በነፃ ነው ጉልበትህን እዚህ ያየው ነው ስንት ቀን እዚህ አድሩ ሳሃይ ላይ እንደዛ ሰርቶልኝ እኔ አሁን ሁላ በቃ ያ ሌላ አማራጭ ውስጥ ገብቼ ነበር፣ እና በጣም ነው ማመሰግነ አመሰግናለሁ። ረት ስጥልኝ ሰው ባይ ባይ እድልን ተጠቀም። ከዚህ በኋላ ችግር ካለ ይዛት ነው ችግር የለው።